በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት ግንቦት ሀያ ሰባት በዝች ቀን ለአባታች ሊቀነ ጳጳስ ዘልሰኛ የሆነ የእስክንድርያ የሀገር ሊቀ ጳጳሳት አባ ዮሐንስ አረፉ። ይህም ቅዱስ ደግ የተማረ ነበር። ከልጅነት ጀምሮ በገድል ተጠምዶ የሚኖር ነበር። ከዚህ በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋትን የእውቀቱንም ዜና በተሰማ ጊዜ በእስክንድሪያ ሀገር ላይ ይዘው ሊቀ ጳጳስናት ሾሙት። ብዙ ድርሳናትም ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያን ስልጣንን አጸና። ይህ አባት በተሾመበት ወራት ደግ ምእምናን አንስጣሶስ የሚባል ንጉስ ነበር። በአንቆጽያ የከበረ አባት አባ ሳውሮስ ነበር። እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችን ለኢየሱስ ክርስቶስ ከተዋህዶ በኋላ እንደ አባቶቻችን እንደ አባ ዴሜጥሮስና እንደ አባ ዲዮስቅሎስ እምነት ያለ መቀላቀል ያለመለወጥ ያለመለያትን ያለመጨመር አንዲት ባህርይ አላቸው። አባይ ዮሐንስም መልእክቱን ተቀብለው ኤጲስ ቆጶስም ሁሉ ተለያይተው የነበሩ ሐዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገኑት። ከዚህ በኋላ ለመልእክቱ መልሶ አባ ዮሐንስ ለአባ ሳውሮስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮት ትስብእት የአንድ ባህሪ ሕልውና ስለ ወልድ እግዚአብሔር ያለ መለየት ያለ መቀላቀል ያለ መለወጥ ሁለት ያይደለ የሰውን ባህሪ ከመለኮቱ ባህሪ ጋር አንድ አድርጎ በመዋሃድ ሰው ስለመሆኑ ጌታችንም የሚከፋፍሉትን ወይም ተጨምረበት የሚሉትን ወይም ስለ እኛ መከራ ተቀብሎ ተሰቅሎ የሞተ ሩቅ ብስኢ ነው የሚሉትን በመለኮት ባህሪ መከራ ተቀበለ የሚሉትን አወገዘ። የቀናች ሃይማኖትስ ይች ናት። እግዚአብሔር ከእኛ በነሳው ስጋ ስለኛ መከራ እንደተቀበለ እናውቃለን እንኳን ይችም የሚጓዝባት የማይሳሳትባት እና የማይደናቀፉባት የሕይወት መንገድ ናት አለ። አባ ሳውሮስም ይችን የአባ ዮሐንስ መልእክት ባነበበ ጊዜ በመልካም አቀባበል ተቀበላት። በአንቀጽ የአገርም ሰበከባት። ስለ ቀናች ሃይማኖትም በመካከላቸው ሰላም፣ ፍቅር እና ስምምነት ሆነ። ይህ አባት ሕዝቡን እያስተማረ አስራ አንድ ዓመት ኑሮ ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጾለት ይማረን። በረከቱ ከእኛ ጋር ትኖር ለዘላለሙ አሚን። በዝችም ዕለት የማርያምና የማርታ ወንድም ጻድቁ አላዛር አረፈ። ይህንንም ጻዲቅ ሰው በአራተኛ ቀን ከመቃብር ካስነሳው በኋላ በዚያ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። ከተንሳዩም በኋላ አላዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስም በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ አገር ላይ በአንብሮት እንዴ ኢጶስ ቆጶሰት ሹሙት። መነጋውንም በመልካም አጠባበቅ ጠበቀ። በሹመቱም አርባ አመት ኑሮ በሰላም በፍቅር አረፈ። እግዚአብሔር ምስጋና ይሁን። እኛንም በዝች ጻዲቅ አባት ጾለት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሚን።